መዝሙር 119 ቁጥር 46 ሁሉ ሰው እጅ ላይ ባለው ትርጉም አንብብልኝ ከዛ አማን ደግሞ በአዲሱ መደበኛ ትርጉም ታነብልኛል በነገስታት ፊት በነገስታት ፊት ምስክርህን እናገራል ምስክርህን እናገረዋል አላፍርም አላፍርም እጅግም በወደድኳቸው በትእዛዛት ደስ ይለኛል ትልልቅ ሰዎች ገጠሙኝና የሚያስፈሩ ሰዎች አምኖት ሸምደ በህይወቴ ስለሰራኸው ነገር ለማውራት እንዳበላኝ፣ እንዳነሳኝ፣ ትልቅ እንዳረከኝ፣ ወዜ ሁሉ አንተ እንደሆንክ፣ የክብሬ ምንጭ አንተ እንደሆንክ አላፈርኩም፣ ተናገርኩኝ። ጂጋባ ተፌሳ ልናገራ ትልልቆች ዘንድ የሚወራ ነገር በሕይወታችሁ ይሰራል። አንዴ በልልኝ፣ አማንያ አማን በልልኝ። ትይህ ብዙ ጴንጤ እኮ ያፍራል፣ መቶ መመስከር ያፍራል፣ እግዚአብሔር አደረገልኝ ማለት ያፍራል። እኔ እኮ ነቢዬ ነው። እናንተ ቤት ቅባት አለ፣ ኃይል አለ። እኔ በቴሌቪዥን መታየት አልፈልግም። አፍረ እኮ ነው። እኔ አላፍርም አለ ዳዊት። ደግሞ የማላፍረው ትንንሽ ሰው ትልልቅ ሰው ሲመጣ ምናገረዋል። ሻባ ጋፋን ያሳ ሃሌሉያ። ልናገራ ዘመድ አስመድ የሚሰማው ተአምር ቤታችሁ ይገባል። አምኖት አሸምት አላፍርም። ሰው የሆንኩት በሱ ነው። ስሜ ያገኘት በሱ ነው። ታሪክ የተቀየረው በሱ ነው። ብበላ ብታይ በሱ ነው። አላፍርም። ሻጋቫንያሳ

አንዴ ጩይና አላፍርም። በያ ሻጋፋን ያሳ አላየሃትም? ዛሬ እንደውም ቲክቶካችን ላይ ተለቃለች፣ አላየሃትም? በቀደም ዕለት የቄስ ልጆች ነን ያለችው ኦርቶዶክሶች። የቄስ ልጆች ግን ሽዝ ኖት አሸምድ ለምን መሄድ አልችልም ነበር ሄድቋል። እና በቴሌቪዥን ልትናገር እናገራለሁ። ዘመድ አዝማድ ምን ይልሻል? የፈለገውን ይበል። አላፍርም በልስ። አሁን ተነሳና ለሶስት ደቂቃ በልሳን አውራ። ዚጋባቶፌን ታላከማስ አባባካፌን ታንያሳ ቅባት ፊል እስከምታደርግ ድረስ አውራ አውራ። አንተ የሰራኸውን አወረዋል። ወደ ሀሳ ጀካፋን ያሳ ሁሉ ነገሬ ውስጥ እኮ እጅህ አለበት። ሁሉ ነገሬ ውስጥ እኮ እጅህ አለበት። ሁሉ ነገር ውስጥ እኮ ኃይልህ አለበት። ዣላ ካፋን ያዳ ከማሳ ቲካፋን ያሳካ ሐዋርያ ተብዬ ልጠራ የማይገባኝ ነበርኩ። የክርስቶስን ቤተ ክርስቲያን ያሳደድኩ ነው። በዚህ ምክንያት አይገባኝም። አሁን የሆንኩትን የሆንኩት በአንተ ጸጋ ነው። በአንተ ጸጋ ከሁሉ አብልጬ የሠራው በአንተ ጸጋ ሐጄፋን ያሳካ አምኖታ ሸምት ሽካፊን ተካ የሆነ ሰው ይውሰድ ይውሰድ ይውሰድ። ቅባት እዚህ ቤት ላይ ይሁል እንደ ትልቅ ጨርቅ ሲመጣ ይሁን። ልትነብኝ ነው አሁን ኃይላችሁ ተቀየረ። አሁን ጉልበታችሁ ተቀየረ። ሻጋቫኒያ ናካማ ቴጋቫኒያ ሳ እንዲህ ይላል። አረ ጠላቶችን ያስኳቸው አላመለጡኝም ይላል። አረ ያሳ

አላመለጡኝም። አላመለጡኝም። አላመለጡኝም። ዙሪያችሁን ከሰይጣን አሰራር ነጻ አደረግኩት። ኃይል ይሰማኛል፣ ኃይል ይሰማኛል። ይሁን አንዴ እንደዚህ ዙርና አሜን በለኛ። ዙሪያ የቆሙት ሁሉ ወደቁ፣ ረገፉ በኢየሱስ ረገፉ፣ በኢየሱስ

ሃሌሉያ መንገድ በሌለበት በኩል ታልፋላችሁ። ቋና እንደ ቁጭ በሉ ኤል ማስቴጋት ያታስ ቋንዴ አንዴ ኤውለ ትንቢታቸው እዛ ጋር ነው። ከነአን እነሱ እዚህ ጋር ናቸው። በትንቢታቸውና በእነሱ መካከል የሞላ ዮርዳኖስ አለ። ዮርዳኖስ ማለት ትርጉሙ ቁልቁል ማለት ነው መውረድ ማለት ነው እሱ ጋር የደረሰ ከፍ አይልም እሱ ጋር የደረሰ አይሳካለትም እሱ ጋር የደረሰ ወደ ታች ነው የሚወርድ እግዚአብሔር ልክ እዛ ወንዙ ጋር ቆመው ርስታቸውን ከናንን ወደ ውስጥ እያዩ እንዲህ አላቸው ዶን ወሬ አላቸው እ ዛሬ የምትሄዱበት መንገድ ከዚህ በፊት ያልሄዳችሁበት ነው ዜላ ፋዲያታ ማንም ባረገጠው በኩል ታልፋለህ ላከፋዳስ መንገድ የለም አትበለኝ። መንገድ የሌለ ሲመስልህ ማንም ባልሄደበት መንገድ ትሄዳለህ። ለዚህ ነው መጽሐፍ በባህር ውስጥ መንገድ አለው፣ በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለ። ብቻዬን እንዴ? ብቻዬን በአዲስ መንገድ ትደርሳለህ። ይሁን አለ ቁጭ

አናልፈውም ያለውን አለፍነው የመከራው አይነት ብዙ ነው እያለፍን በድል ጎዳና አሸበረቅን ለምስጋና እንዲያሚረግመን ጠላታችን አሁን የታለ ከፊታችን ኢየሱስ ስለቀደመ ያስጨናቂው ዘንድ ተሰበረ። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደ ተለመደው ድንቅ አድርጎልናል። ባህሩን ከፍሎ